ሀይ ጋይዝ እንኳን ወደ የማሩ አካደሚ ቻናል በሰላም ተመልሳችሁ። ዛሬ ደግሞ የምናወራው ኢዝ አባውት አድቨርብ ኦፍ ዲግሪ ሶ ምን ማለት እንደሆነ በደንብ ወደ ቪዲዮ ስንገባ አስረዳችኋለሁ። ለአሁን ግን ሜክ ሽር ተ ላይክ፣ ሼር እና ሰብስክሪብ። ማንኛውም ጥያቄ ካላችሁ ኦር እንድንተራላችሁ የምትፈልጉት አይነት ቪዲዮም ካለ ኮመንት ላይ ማሳወቅ እንዳችሉ፣ ኦልሶ ደግሞ ማህበራዊ ድረ ገጾቻችን ላይ ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን አትርሱ። አሁን ወደ ቪዲዮ እንግባ። ዛሬ የምናወራው ኢዝ አባውት አድቨርብ ኦፍ ዲግሪ ሶ አድቨርስ አር ወርድስ ታት አንድን ነገር እንዴት ሆኗል፣ የት ሆኗል፣ መቼ ሆኗል፣ እንዴትስ ነው የተፈጸመ የሚለውን የሚያስረዱልን ቃላቶች ናቸው ማለት ነው። ሶ አድቨርስ ኦፍ ዲግሪ ስንል ደግሞ አንድን ነገር ዲግሪው ኦር ኢንተንሲቲው ምን ያህል ከፍታ ኦር ምን ያህል ዝቅታ እንዳለው ሲደረግ ኦር ሲፈጸም ያለውን የሚያስረዱን ወርዶች ኦር ቃላቶች ናቸው ማለት ነው። እነዚህ ወርዶች አር ቶታሊ፣ አብሶሊትሊ፣ በርሊ፣ ኳይት፣ ፌርሊ እና ሀርድሊ የሚባሉ አሉ። ዛሬ እነዚህ ነው የምናያቸው የሚሆነው ማለት ነው። በደንብ አስረዳቸዋለሁ፣ ተከታተልኝ ኦኬ። የመጀመሪያዎቹ ሁለት አር ቶታሊ ና አብሶሉትሊ። ሶ ቶታሊ ና አብሶሉትሊ አንድ አይነት ትርጉም ነው ያላቸው ግን ምንድን ነው ትርጉም የሚለውን እኔ ደግሞ ቶታሊ ና አብሶሉትሊ ኢንተንሲፋይ ስትሮንግ አጀክቲቭስ። ኢንተንሲፋይ ስትሮንግ አጀክቲቭስ ማለት አንድን አጀክቲቭ ይወስዱልንና በደንብ አጋን ነው ይገልጹልናል ማለት ነው። ለምሳሌ ዲድ ዩ ላይክ ፉድ ምግቡን ወደድሽው ብባል

ማይ ዶግ ፓስድ አዌይ ካልኩኝ፣ ውሻዬ ስታርፍ ውሻዬ ካረፈ ከሞተ በኋላ በቃ ተከብሬ ነበረ በጣም ተጎድቼ ነበር ከፍቶኝ ነበር እያልኩኝ ነው ማለት ነው። ኦኬ ሶ፣ እስኪ ቶታሊ እና አብሶሉትሊ በመጠቀም ቃላብ ኤግዛምፕሎች ስላለኝ እዚህ ጋር እንጽፍላችሁ እና ቃላብ ምን አለ፣ አይ ቶታሊ ፎርጋት አባውት ድ ሚቲንግ

ማለትም የሀኒ ያል አያጋንኑ ልንም ማለት ነው። ግን ያሃን ያልም ደግሞ አይበርዱብንም ላ ን ሚድል በ ሶ ቢሎ ሚድል ነገር ናቸው። ኦኬ በጣም ታች አልወረዱም፣ ግን ደግሞ መሀል ላይም አልደረሱም ነው ቤሲክሊ ፖይንቱ ማለት ነው። ካልኩኝ ጠምሻ፣ ግን አንድ ሁለት ጉርሻ ያል ምግብ እራሱ አልበላሁኝም ሶ አም ቨሪ ሀንግሪ እያልኩኝ ነው ማለት ነው። ሃርድሊ ደግሞ ስንል ሺ ሃርድሊ ክራይድ ካልኩኝ እንዴ፣ ላይክ የእናቷ ለቅሶ ሆኖ፣ ኦፍኮርስ በጣም እንድታለቅስ ነው የምጠብቁት አይደለ? ግን ትንሽዬ በቃ በጣም ትንሽዬ ይይ እምባ ነው የወጣት። እሱም ለሰው ብላ ነው በቃ። ሺ ሃርድሊ ክራይድ አት ሄር ማዘርስ ፊነራል ካልኩኝ እንደዛ ነው ማለት ነው። ኦኬ ቀላል ገባ። እስኪ በቤርሊና በሃርድሊ ደግሞ ኤግዛምፕል ስጠኝ አንተ

ስሙን ብቻ ቤሲክሊ ኦር ለሰላምታ ሰላም ሄሎ ሄሎ ብንባባለው እንጂ ያን ያህል ምንም ማውቀው ነገር የለም። በእናቴ ሆነ በአባቴ ራሱ ማውቀው ነገር የለም እያለ ነው ማለት ነው። ሶ አይ ቤርሊ ኒው ማይ አንክል ስንል ይሄን ያህል ነው የሚገልጽልን ማለት ነው። እሺ፣ ሃርድሊ ስንጠቀምስ፣ አይ ሃርድሊ ጋት ሰም ስሊፕ። ስንት አወርስ ኦፍ ስሊፕ ነው የሚመከረው ዩ

የሶስተኛው የመጨረሻ ደግሞ ኳይት እና ፌርሊ ናቸው። ኳይት እና ፌር ሰምዋትን ነው የሚገልጹልን ማለት ነው። ማለትም አሁን አይ ሰምዋት አግሪ ዊት ዩ ብልክ ምስማማበትም ነገር አለ፣ ማንስማማበትም ነገር አለ። ቱ ሰርትን ዲግሪ እያልኩ ነው። ከፍም ዝቅም ያላለ መሀል ላይ ነው ማለት ነው ይሄኛው። ሶ ቶታሊ አብሶሉት አጋናው ነው የሚገልጹልን

ካልኩኝ ፓርቲን ስናስብ አሁን ኢትስ ፋን ሚውዚክ አለ ለመዝናናት ነው የምናስበው። ግን ፓርቲ ዋስ ኳይት ናት ፋን ካልኩኝ፣ እንደጠበቁት አልነበረም። ኢት ዋዝንት ዛት ፋን እያልኩኝ ነው ማለት ነው። ያልክ ያለው እግር ኳስ ሲጫወት ለክፉ አልሰጥም። አዎ ምንም አይደለም፣ ላይክ ጎበዝም አይደለውም ግን ደግሞ ላይክ ያንን መቱ የሚባል ፕሌየርም አይደለውም። ልክ ነው ማለት ነው ኦኬ ሶ ኢ ፌርሊ ኮኖ አ ፖለቲክስ ቤሲክሊ የሀገራችን መሪ ማን እንደሆነ ታውቃለህ ግን የሀገራችን መሪ ምን እያደረገ ነው? ይህን ያህል ፖለቲክስ ውስጥ እንቫልቭ አይደለም ማለት ነው። አይ ፌርሊ ኖ አባውት ፖለቲክስ። ሶ አይ ፌርሊ ኖ አባውት ፖለቲክስ ሲል ቃል የሚፈጠረውን ነገር በጥቂቱ አውቃለሁ። ማን ከማን ጋ ጦርነት እየተፈጠረ እንደሆነ አውቃለሁ። ማን ከማን ጋ አግሪመንት እየፈጠረ እንደሆነ አውቃለሁ። ግን አምና ዛት ኢንቮልቭድ በምን ምክንያት እንደሆነ ሰው ፌርሊ እያለ ነው ማለት ነው። እንዳለ ያየናቸው እነዚህ አድቨርብስ ኦፍ ዲግሪ ይባላሉ። ያልገባህ ነገር ጥያቄ አለ ከአራቱ ሁሉም ማሪፍ ነው። ኦኬ ለእናንተም ግልጽ ነው ብዬ ተስፋ አደርጋለሁ። ዊካፕ ለማድረግ ዛሬ አድቨርብስ ኦፍ ዲግሪ እናያየ ነው። ኢንቴንሲቲው ምን ያህል ነው፣ ዝቅ ያለ ነው፣ ከፍ ያለ ነው የሚለውን በደንብ አስረድቻችኋለሁ፣ እና ደግሞ እነዚህን ሶስት አድቨርብስ ኦፍ ዲግሪ እንዴት መጠቀም እንችላለን፣ በምን አይነት ኮንቴክስትስ ነው የምንጠቀም የሚለውን አይተናል። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁን። ለዛሬ ግን ይዘንላችሁ የመጣ ነው ቪዲዮ ይህንን ይመስል ነበረ። ቻው።